ሰላም ለእናንተ ይሁን። እንዴት ናችሁ? ደና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ደና ነኝ። እንግዲህ የወይዘሮ ሜላት እናት መጥተው ከሰላም ጋር ቆጭሎ እየወሩ ያለ ሀና ትመጣና ጉልበት ስማ ቁጭ ትላለች። እንግዲህ የወይዘሮ ሜላት እናትም ሀሴትዬ ብላ ትስማታለች። አይ እኔ እኮ ምኗን ስትላትም በልጅነት ሽምኮ እንዲኖር የልጅነት መልክሽ አልተቀየረም ትላታለች። ሰላምም አስቴርዬ እዬ ወደድሻት፣ ስትላተኝ ሀናም እንግዲህ እንዴ ሰላምዬ፣ አያትሽን እንዲህ ነው እንዴ የምታናግሪያቸው ስትላተኝ፣ ውዬኔ ልጅ በልጅነትሽ ኮ ልክ እንዲሆነች ትላታለች። ሀናም እንግዲህ እንዴት ስትል ሰላምዬ፣ አፏ በቀን አፏ እንዳመጣላት ነበረ አስቴር ስትለኝ፣ አንቺ ደግሞ አያቴ በይ ነበር እምቴ እና አንቺ አያቴ እያልሽ ነበር የምትጠርኝ። የወይዘሮ ሜላት እናትም እንግዲህ ደህና ነሽ ወይ ልጄ ስትላት፣ እግዚአብሔር ይመስገን ደህና ነኝ ትላለች። ሀና ታሪክሽን ሁሉ ሰማሁ ልጄ፣ ስንቱን መከራ ነው አልፈሽ የመጣሽው። ሀናም እንግዲህ እንደዛ ነው ብለው ነው ስትላተኝ፣ የወይዘሮ ሜላት እናትም አንቱ ልትይኝ ነው እንዴ? እንደዛ እንደ ልጅነትሽ አያቴ እንድትይኝ ነው የምፈልገው። ሀናም እንግዲህ እሺ ለምዶብኝ እኮ ነው ትላታለች። ውይ ልጅ ምን አይነት ስርዓት ያለው ቤተሰብ ነው ያሳደገች? ስትል ሰላምም ቀበል ላድርጋ፣ ውይ አስቴር ቀረብ ስት ቀረብ ብለ ስትያት ደግሞ እንዴት አይነት ጥሩ ልጅ መሰለችሽ የወይዘሮ ሜላት እናትም እንግዲህ ከአንቺ ጋር እየዋለች ካልተበላሸች ትላታለች። ሰላምም እንግዲህ እንዴ አያቴ፣ እኔ የሰው አበላሽ ያለው እንዴ ስትላት፣ የወይዘሮ ሜላት እናትም አንቺ እንኳን እንዴት አይነት ምስኪን ሊያግንተሽ እንዲውም እንደው ነሽ። ሀናም እንግዲህ ቀበል አድርጋ ሰላም እዬ እኮ በጣም ጥሩ ልጅ ናት፣ እኔ ደግሞ በጣም ነው መወዳት ትላታለች። አያቷም በልጅነትሽ እኮ በጣም ነበር የምትወ በጣም ነበር የምትወጫት እየመታችሽም እየሰደበችሽም ከዛው ከስር ከስሯ ነበር የምትከተያት። ሰላም ብዬ እንግዲህ በጣም ውድድ ነው ማደርጋት ብላ እንግዲህ እቅፍት አደርጋታለች። ሀናም እንግዲህ እሺ አንድ ጊዜ መጠው ብላ ተነስታ ትሄዳለች። ሰላምም ማምዬ አንድ ጊዜ መጠው ብላ ሀናን ላግዛ ትላትና ተነስታ ትሄዳለች። እንግዲህ የወይዘሮ ሜላት እናትም እዛ ሳሎን ቁጭ ብላ ሀና እንግዲህ ልጅ እያለች ቤት ስትመጣ እንዴ ዛሬ ደግሞ ሰው ቤት የለም እንዴ ብላ ቁጭ ስትል ሀና እንግዲህ እየሮጠች መጥታ አያቴ ብላ እቅፍ ስታደርጋት ታስታውሳለች። እንግዲህ ሀቅፋትም የኔ ልዕልት አደግ ሽልኝ እኮ ትልቅ ሆን ሽልኝ እያለቻት እያለ እንግዲህ እናቴ ኮናተኝ ብዙ ምግብ እየሰጠችኝ እያበላችኝ እንደዚህ ያሳደገች ትላታለች እንግዲህ ሀያትም እህትሽስ የለችም ወይ ብላ ትጠይቃታለች ይህን ሁሉ እንግዲህ ሰላም ሴት ሄዳ ነው ስትላት፣ ሰላም ትምህርት ቤት ሄዳለች ትላታለች። አንቺ ለምን አልሄድሽም? ስትላት፣ አንቺ እንደምትመጭ ስላወቅኩኝ ከትምህርት ቤት ቀረሁኝ ትላታለች። እናቴ ደግሞ ምግብ ሰርታለች ለኔና ላንቺ፣ እንብላብላ እጇን ይዛት ተነስተው እንደሄዱ የልጅነት ውስተዋን የወይዘሮ ሚላትና ሶፋ ላይ ቁጭ ብለው ሀናን ያስታውሷታል። የወይዘሮ ሜላን ስናትም እንግዲህ ሰው እንዴት አይቀየርም? ምን አይነት ሰው ቢያሳድጋት ነው? እያሉ ስለሀና በጣም ይገረማሉ። ከልጅነት ጀምሮ እስካሁን ያላትን ፍቅር እያስታወሱ በጣም እየተደነቁ ነበር። ይህ በዚህ እንዳለ እንግዲህ አባኖላዊ ተኝቼ ነው ያደርኩት ምን ነው ስብርብር አደረገኝ እያሉ እያለ አሴር ይመጣል። ፋዘርነት ይለውታል፣ ፋዘርነት ፋዘርነት ይለወታል ይላቸዋል። ከዛ እንግዲህ አባኖላዊ ማን ነው ደግሞ እሱ ሲለው እንዴ ልጅነት ነዋ ይሉታል። አባኖላዊም እንግዲህ አንተ ደግሞ አሴርም እንግዲህ ይልቅ ያስኩትን ገምቱ ይላችኋለኝ። አባኖላዊም ምን አስገምተኝ ታሳየኝ የለ ሲሉት ይገምቱ እናሰጠውታለሁ ብሎ ምንድን ነው ሲሉትም አቮካዶ ነው ይገምቱ ይሉታል። ከዛ አባኖላዊም እንዴት ይዘህ መጣ ሲሉት ሰዎች ይዘው ሲገቡ አይቼ ገዝቼ መጣው ይላችኋል። አባኖላዊም እንግዲህ እንዲህ አንተ ምን ይሸልሃል ምግብም ሰው ላይ ኮርጀ፣ ትምህርትም ሰው ላይ ኮርጀ ይሉታለኝ። አሲርም እንግዲህ አሁን ይፈልጋሉ ወይ አይፈልጉም ይሉና፣ እንግዲህ አንዱን ይሰጣቸዋል። አባ ነው ላይም ይገርማል፣ አንዬ ከልጅነቷ ጀምሮ አትወድም፣ እኔ ደግሞ ብዙ ፍላጎት የለኝም። አሲርም እንግዲህ ሃና ለምንድነው እንደው አቮካዶ ይማትወደው ሲሏቸው፣ አባ ነው ላይም እኔ እንጃ ለምን እንደሆነ አላቅም፣ ብቻ ሃንዬ በፍጹም እንደማትወዲ አሴርም እንግዲህ ወይኔ ፋዘርዬ ሙድ ያዙብኝ፣ ይለዋል ምን ሲሉት ይገምቱና ሰውጠውታሉ ብዬ ሳይገምቱ ሰጠ ሆት ይሉታል። ከዛ አባኖ ላይም እንዲሁ አንተ እንዲሁ ዝም ብለ በቀልድ እድሜህን ገፋኸው እንዲሁ ለምታገባ ህሴት ይብላኝ ይሉታል። ይህ በዚህ እንዳለ እንግዲህ ሃና ኩሽና ሆና ቀይ አስተካከለች እያለ ወይዘሮ ሜላት ትመጣና አንቺ በቃ ስራሽን መዝናኛ ያደረግሸው እንዴ? ስትላት ሃናም ምንነውትዬ ምን አደረግኩኝ? ወይዘሮ ሜላትም እንግዲህ ስራ የምትመጪው አንቺ ስትፈልጊ ስትፈልግና ሲመችሽ ብቻ ነው ወይ? ስትላት ሀናም አረትዬ፣ እንደሱ አይደለም አባዬን የሚጠብቅልኝ ሰው አጥቼ ኮ ሰው እየፈለግኩ ነው ትላታለች። ወይዘሮ ሜላትም እንግዲህ ለምንድን ነው ሰው የሚያስፈልግሽ አባትሽ የት እንዳይሄድ ነው አይበር ትላታለች አለች ሀናም አረትዬ እንደሱ አይበሉ አባቴ እንደታመመ ታመመ እያወቁ ወይዘሮ ሜላትም እንግዲህ ዶክተሩ ደውሎልኝ ነበረ ስለ አባትሽ ጉዳይም ሊያናግረኝ ፈልጓል ትላታለች አለች ሀናም እንግዲህ ትደነግጣለች ሃናም እንግዲህ ትደነግጣለች። ወይዘሮ ሚላትም ምን ያደናበረሻል አባትሽ ደህና ዶል እንዴ ምንዲ ትላታለች። እንግዲህ ሃናም ለምንድን ነው የፈለገ ስትላት እኔ እንጃ እኔ አላቅም ትላታለች። አሁን ምን እየሰራች ነው ስትላትም ምግብ እየሰራው ነው ስትላት፣ ወይዘሮ ሚላትም አንቺ ስትቀሪ ልጆቹ ሰርተው እንዳበሉኝ አልሰማሽም አሁን ምን እያደረግሽ ነው ስትላተኝ እናትሽ ምግብ የሰው እናት እኮ ምግብ ስሬድልን ብለውኝ እሱ ልሰራ ነው ስትላት ደግሞ ጨው ደርግምበት አሉሽ ትላታለች። ማለት ስትላት እማዬ ጨውና በርበሬ ያለበት ነገር አትበላም ስትላት እሺ ይቅርታ ትላታለች። አለች ከዛ ወይዘሮ ቤላትም እንግዲህ እንቅርት ያሸክምሽ ብላት ተናግራት ትወጣለች። ሃናም እንግዲህ ሴትዮዋ ምን ነክቷት ነው? አሁንስ እናትነቱ ቀርቶብኝ ሰራተኛ ሆኜ በቆየሁኝ። ይህ በዚህ እንዳለ እንግዲህ ሰላም አያቷን ይዛት እርግብ ካለችበት ክፍል ትሄድና እርግብዬ ተዋወቂያት አያታችን ናት ስትላተኝ አያታችን ነች ብላ እቅፍ አድርጋት ሰላም ከተባባሉ በኋላ የወይዘሮ ሜላትን ናትም ወይ አወኩሽ፣ ሜላትን መጫወቻ አድርገሻታላ ወይ ዘመን ትላታለች። ሰላምም እንግዲህ አስቴር ተረጋጊ፣ ምን እያሽ ነው ስትላት እንግዲህ የወይዘሮ ሜላት እናትም ወይ መሞላቀቅ ልጅ ነኝ ማለትሽ ሳያንስ ደግሞ አልጋ ላይ ወጥተሽ እንደዚህ ትሆኛለሽ ትላታለች። እርግብም እንግዲህ ሰላምዬ፣ በሚገባት ቋንቋ እስኪ አስረጃተኝ ትላታለች። ሰላምም እንግዲህ አስቴርዬ ማን መስላሽ ነው ስትላተኝ ይቺ ሰራተኛው አይደለች እንዴ ልጅ ነኝ ብላ የመጣችው ሰላምም እንግዲህ ሀስቴርዬ ይች እኮ በቴሌቪዥን ፈልጋን የመጣችው እህታችን አስየትና ስትላተኝ፣ ያችኛዋ ስትላት፣ ያችን ማሰራተኛ ናት ስትላት አለች። እንግዲህ እርክብም አያቴ ተረጋጊ፣ እኔ ሀስየትና ስትላት፣ የወይዘሮ ሜላት እናትም አበስኩ ገበርኩ፣ ሰላምዬ፣ እኔ ጓደኛ ነሽ እያልኩ ጭራሽ ከሰራተኛ ጋር ተመሳጥረሽ እንደዚህ ታደርግኛለሽ ወይ ይህ ሰላም ምን ተየው፣ አንቺ እንኳን ብታፍሪ ምን አለበት ስትላተኝ፣ ሰላምም እንዲህ አያቴ ምን አደረግን ስትላት፣ እንግዲህ የወይዘሮ ሚላት እናት ይህን ነው መፍራት እያለች ክፍሉን ለቃ ተወጣለች። ይህ በዚህ እንዳለ እንግዲህ ሀና ለአስር ስልክ ትደውልለታለች። አስርም ስልኩን ካነሰ በኋላ ሀና ምን ነው ይህን ሰሞን ቶሎ ቶሎ እየደወልሽ ነው እናፍቅሻለሁ እንዴ? ሲላተኝ፣ እሷም አዎ ትለዋለች። ወንድም ያደለህ እንዴት አልትናፍቀኝም ስትለው እንግዲህ አሴርም የእውነትሽ ነው ወይ ሲላተኝ ሀናም አዎን ትለዋለች። አሴርም እንግዲህ ግን አቀሸኛል ጆሮ ኮነኝ ይላታል። ሀናም እህ ታዲያ ቢሆንስ? አሴርም እንግዲህ እንጃ ሰው ናፍቀህኛል ብሎኝ ስለማያቅ እኮ ነው ይላታል። ሀናም እንዲሁም ያባዬ ሕክምና ሲደረግ ያንተ ነገር ነው የሚያስጨንቀኝ ትለዋለች። አሴርም እንግዲህ እንዴት ሲላተኝ፣ ሀናም ከሕክምናው በኋላ እኮ እኛ ወደ ደስ እንመለሳለን፣ አንተ ትናፍቀኛለህ። አሴርም እንግዲህ ወይኔ ታድዬ ይላታል። ሀናም ዝን በል ወረኛ፣ ይልቅ አባዬ እንዴት ነው ስትለው፣ አሴርም እንግዲህ ምን ይሆናሉ ብለሽ ነው ሀናም እንግዲህ ጧት ስወጣ አስከፍቸው ነበር የወጣሁት፣ ስትለው፣ አሴርም እንግዲህ አረ እኔ ፈታ ሳደርጋቸው ነው ያልኩት፣ አንቺ አትጨነቂ ይላታል። ሀናም ለነገሩ ካንተ ጋር ሆኖ አይደብረውም፣ አንቺ አትጨነቂ፣ ከፈለግሽም በዚ ውደሪ ይላታል። ሀናም እንግዲህ አድር ነበር ግን አንተ ትናፍቀኛለህ አሲርም እንግዲህ አረ ሀንቾ ሙድ መያዙ አይበቃም ወይ ሲላት፣ ሃናም እንግዲህ ዛሬኮ በጣም ደስ ስላላይ ነው ትለዋለች። አሴርም እንግዲህ ምን ተገኝቶ ነው እንግዲህ፣ ሃናም እሱን ስመጣ ነግረሃለሁ ስትለው፣ እሺ ለፋዘር ግን እንዳታስቢ ተባብ ብለው ስልኩን ይዘጋሉ። ሃናም እንግዲህ ሀያቲ ይቅርታ ዘገየው እጅሽን ታጠቢ ስትላት የወይዘሮ ሚላት እናትም እናንተ ልጆች እኮ በጣም ግራ እያጋባቸው ይኖ፣ ትላታለች። ሃናም እንግዲህ እንዴት ስትል አንቺ ነሻ ሴት ወይስ እሷ ስትላት እኔም እኔ ነኝ ይላለው እሷም እኔ ነኝ ሀሴት ትላለች። እንዴት ስትል እንግዲህ ሀናም እንግዲህ እስኪ ሰው ይፍረዱ ትላታለች። የወይዘሮ ሚላት እናትም እኔ እንዴት አቃለው ጠንቋ ያልቀልብ ትላታለች። ለዛሬ ይህን ይመስላል።